የኔ የኔ የኔ ያናገርኩሽ እኮ ነው። ለምንድነው የማመልሽልኝ? ምን ነው የምመልሰው? ደጋግሜ ቴክስት እየላኩልሽ ነበር ግን አትመልሽም። በቃ አልቻልኩም፣ ምንም ማድረግ አልችልም። አሁን እኔ እኮ እንድትጅብኝ አልፈልግም ነበር። የማልፈለግበት ቦታ መቆየት ምን አስፈለገ? መሄድ የተሻለ ነበር። እሱ አለፈ። አሁን ግን እንድትመለስሽ ይፈልጋለሁ? ያን የት ነበርክ? ምን ያህል እንደምታስፈልግኝ የገባኝ አሁን። በጣም አረፈድክ አውቃለሁ ግን፣ በቃ ይቅርታ። ችግር የለውም። በቃ የምርሽ ነው። ይቅርታ አድርገሽልኝ፣ ትመለሻለሽ? ይቅርታ ረኩልህ ለመመለስ አይደለም። ግን እኮ በቃ ጨንቆኛል፣ አንቺን አጥቼ ሁሉም ነገር ከብዶኛል። አብረን እኮ አልነበርንም። ልብህ እኮ እኔ ጋር አልነበረም። አውቃለሁ። የአንቺን ያህል ከባድ አልነበረም፣ ግን ከባድ ነበር። ቆይ የእኔ መሄድ ይህን ያክል ለምን አሳሰበህ? አታፈቅረኝም አይደል? እሱን እንዴት አወቅሽ? ቢሆንማ ይሄን ያክል ጊዜ ባልተሰቃየው ነበር እኮ። አሁን እሱን እንዳሳየሽ መች ድል ሰጠሽኝ። ወይ ደግሞ ማመን አልፈለግክም። ምን ሆነ ያላመንኩት? እንዳፈቀርከኝ ማመን ሳልፈልግ ቀርቼ እኮ አይደለም። እና ታፈቅረኛለህ? ፕሊዝ አታስጨንቅኝ። ይቅርታ ካለኝ ስሜት አንጻር ነው። ከዚህ በኋላ አላስጨንቅህም። ደና አሁን ቆይ፣ ለምን አትረጅኝም?